ምነው? እግር በጥይት ተመትቷል አለችኝ። ማ? አዎ ተመትቶኝ እኮ ያው እዛ ስጋፋ አንበሳ አንበሳ ታውቂያለሽ? አንበሳ እንግዲህ ሳይበላ የተኛ እንደዚህ ወደም ብሎት ታጥፎ አሞት ነው።

ችግር የለውም። ዋናው ምንታለች ኢትዮጵያ፣ ዋናው ግሪ መሻሉ ነው። እንትን ማን ታልሻለች፣ እንትን ታሻለች። ዋናው ግሪ መሻሌ ነው። ሌላውስ፣ ሌላው ዝም ብሎ ነው። ኧረ እባክህ፣ አይ ዋናው ግሪ ይሻለኝ። ግሪ ይሻ፣ አንቺ ደግሞ ምነው እንትን ማለት የነበረብህ። ችግር የለውም። የቤት ታዬ እናት እሸኝ እ ትሸኝ ኧረ እንደት ብሎ ይላል። ሁለትም ሁለቱም እናታጣይ ልጂቤታ ጂ ባለው ልስፒስው ተናፍታል ለው እናንተ ምናፍላችን ያለ አይደል ላይፍ ላይ ምናምን አላይህም። አባረሩኝ እኮ። አይ እኛ እንመልስሃለን። አዲሱ ቲክታክ ከላይ እመጣለሁ። በዛኛው እንዴ የእውነትህን ነው እንዴ? ፐርሜንንት ባንድ

አው ምን ነው? የፖሊስ ርቅሽባል ምን አለ? አትግደም የሆነ ጊዜ ማለት ነው። ቅጣት ቀጣችኝ። አንድ በፍቅር የምትወጂው ወይ አግቢ የምትባይ ወይ የምትቆነጥጭው ተባልኩ። አግቢ ባል በፍቅር አቤል ነው እላታለሁ። ቪዲዮ አላየም። እኔ እኮ ሳላስበው እኮ ነው ከጭንቅላቴ የመጣው። ቆይ እልክለታለሁ። አሁን በድጋሚ አግቢ ብትባይ ማን ነው የምታገባው? ህማማት ነው ቤት የጠረግን ቤት የጠረግን ቤት የጠረግን ህማማት ነው። አቤል አውቆ ነው እግሩን የሰበረው ላለመስገድ። አየሽ፣ የሰው ልጅ እኮ ከንቱ እኮ ነው። የሰው ልጅ እኮ በጣም ከእኔ ከንቱ ነው እኮ

አቤል አቤል አትበሉኝ፣ እኔ ከራሴ ጋር ዛሬ ልጫወትኝ። እሱ ማስክ ነው ሙድ ነው። አቤል እግዚአብሔር ይመስገን ያስታውቃል። እራሱ አቤል አዳንተኝ። አቤል አቤል ባይ ዘ ወይ እኮ መሸነፉ ምናምን እኮ አይደለም። እኩል የተጫወትን ምናምን ቢሆን ደስ ይላል። ተዘጋጅተሽ እኮ አሁን አንተ እየተሰጠ ቢሆን እያሸነፍክ ቦጣብህ ደስ ይላል

አሁን የቅጣት ጨዋታ ነው የምንጫወተው። እኔ ካሸነፍኩኝ እቀጣቸዋለሁ። እኔ ከተሸነፍኩኝ አይቀጡኝም። ቤሲካሊ ኤሪባዲ ታፕ ስክሪን ይላቸዋል ማለት ነው። ከተሸነፍኩ ምን እናድርገው? ኦጂ የሚያምለይ ይመታል። እኔ ደግሞ እምረዋለሁ። አሽቃባጭ ምን አባሽ ታሽቃ ሽ ሆነ ሽኮ

እኔ ደግሞ በአንቺ ካሸነፍሽኝ ደግሞ ማለት ነው፣ እኔም አልቀጣም እንደሱ። እሱ ካልተቀጣ እኔም

ሰውዬ ምን አይነት ሰው ነኝ? አስራ ሶስት አባስቶች ነጠላ ምለብስ መቃጠል፣ ረስቼው እኮ ነው፣ ረስቼው እኮ ነው፣ ረስቼው። ምክንያቱም እኔ ከምድሩ ተጣልች፣ ደግሞ አሁን ከሰማይ አታጣለኝ። የቀረኝ እሱ ነው። አሁን የሆነ ነገር ሲናገሩ ደግሞ መልስ መልሳለሁ። ከሰማይ አታጣለኝ አንተ ሰውዬ። ልንገርሽ፣ እኔ ልንገርሽ የሆነ ነገር እንትና ኩት ማለት ነው። በሽያ እያሉኝ ነው፣ በአንተ የተነሳ እሱ ነሽ ጠይቅ ተላይ ለኝ ጠይቂ አቤልዬ ብለሽ ነው የምጠይቂው። ስጠይቂ ራሱ ይሰማኛል። እሚ እንደዚህ የምትጨዋት እዛ ጋ ዘብ ዘብ እኔ ጋ እንደማይሰራ ታውቂያለሽ። ዩ ኖው ኢት እኔ ጋ አይሰራም። እሺ፣ አይሰራም። እኔ ጋ በፍቅር ነው። ካለበዛ ያልቃል፣ ይዘጋል። ጉድ እኮ ነው ዘንድሮ፣ እኮ ጉድ ነው። እሱ እንደፈለገ ሊያዘኝ ይፈልጋል። ስኳር የለም እኮ ዛ ዓለም ግን ታውቂያለሽ፣ ታውቂያለሽ። እናውቃለን ባውንድሪ እናውቃለን። በቃ ዝጋ ስትባል ዝጋው ደግሞ

እንዳልወጣነው ያስጠላኝ በቃ ሰው አስቀምጦ ነው። ጉድ እኮ ነው። ለመታው ለሄደው ይሄ እግር ታይቶ እንደት ነው መጨረሻ። ወይ እንደው አምላኬ፣ ወይ እንደው አምላኬ፣ ወይ እንደው አሸነፈ። ወጥቼ የ አይ በተስፍሽ እንዳትመጣ። እሱማ ተስፍሽ፣ ተስፍሽ፣ ተስፍሽ እኮ ተስፍሽ። ስሙ ራሱ ከተስፋ ነው አይደለ? ምን ነው ተስፋ። እንኳን መስተታቃተው መስኪን አይ

በጣም ለም ቦታ ትሰጫለች። ቤት በሁለት ቀን ውስጥ መቀበል እኮ ነበረባቸው። ቆይ አውራኝ በውስጥ እሺ ማለት ነው እግዚአብሔርን ነው ምልክ አርጊው ብላኝ ነበረ ብለው ሲነግሩኝ ሞከር ኩቲኝ ሞከር ኩቲኝ። አስር ስንት ነው ታይም የሚያስፈልገው ስንት ነው ያልኩኝ፣ አስር